በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስንክሳር ዘወርኀ ጥቅምት ዐሥራ አንድ አንድ አምላክ በመሆን በአብ ወልድ መንፈስ ቅዱስ ጥቅምት ዐሥራ አንድ በዚች ቀን የአንጾኪያ ሊቀ ጳጳሳት ቅዱስ አባት ያዕቆብ አረፈ። ይህም ቅዱስ ብዙ መከራ ደርሶበታል። ስለ ቀናች ሃይማኖቱ ፈሪሳውያን አሳደውት በስደት ብዙ ወራት ኖረ። ከዚህ በኋላ የአንጾኪያ ምእመናን ሰዎች ተሰብስቦ መከሩ። መላእክትም ልከው ወደ እነርሱ መለሰውት ትክክለኞች ኖረ። ከዚህ በኋላ ሁለተኛ ሩሲያውያን ተነስተውበት አሳደዱት። በስደትም ውስጥ ሰባት ዓመት ኖሮ በዚያ አረፈ። በዚህ ጭንቀድ ገድለኛዋ ቅድስት ዺላጊያ አረፈች። ይህችም ከአንጾኪያ ሀገር የሆነች ናት። ወላጆቿም ከሃዲያን ናቸው። እርሷም አስቀድማ ከረከሰ ሃይማኖቷ ጋር በረከሰ ስራ ጸንታ መኖርን ገንዘብ አደረገች። እርሷን በመሸታ በጨዋታ ቤት በመዋል ስትሳለቅና ስታመነዘር ስታመነዝር፣ ስትዘፍን ትኖራለች። በአንዲት ቀንም የገሃነም እሳትና የዘላለም ስቃይ እንደሚጠብቃቸው እያሳሰበ ዝንጎችንና አመንዝራዎችንም ሲገሥጻቸው ኤጲስቆጶስ ጳውሎስ ሰማች። ምክሩም በልቧ አደረ ከዚህ በኋላ ወደ እርሱ ሄዳ የሰራችውን ሁሉ ተናዘዘች። እርሱም አጽናንቶ የቀናች ሃይማኖትን አስተማራትና አንድ አምላክ በመሆን በአብ በወልድ፣ በመንፈስ ቅዱስ ስም አጠመቃት። በቀደመው ስራዋም እየተጸጸጠች በጾም በጸሎት በስግደት ሰውነቷን ማድከም ጀመረች። ከዚህም በኋላ የወንድ ልብስ ለብሳ ወደ ኢየሩሳሌም ሄዳ በከበሩ ቦታዎች ሁሉ ሰግዳ ሁሉንም ቦታዎች ተሳለመች። ወደ ኢየሩሳሌሙ ሊቀ ጳጳሳት ተመለሰች። እርሱም ከኢየሩሳሌም ከተማ ውጪ ከደናግል ገዳማት ወደ አንዱ ላካት። የምንኩስናን ልብስ ለብሳ በጽኑ ገድልም ተጠምዳ ሰላሳ ዓመት ያህል ኖረች። እግዚአብሔርንም አገልግላ በሰላም አረፈች። እግዚአብሔር ምስጋና ይሁን። እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። በዚችም ቀን ደግሞ ለሰማዕት አርማሚ መታሰቢያው ነው። በረከቱን ከኛ ጋር ትኖሩ ለዘላለም አሜን። ጥቅምት 11 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ አባ ያዕቆብ ስድስተኛው ሊቀ ጳጳሳት፣ ቅድስት ዺላጊያ ገዳማዊት፣ ቅዱስ ፋስሌደስ ሰማዕት፣ ቅዱስ አርማሚ ሰማዕት። ራይ በዓላት ቅዱስ ያሬድ ካህን፣ ማርገላዴዎስ ሰማዕት፣ ብፁዓን ያቀመና አና አቡነ ሃራ ድንግል ጻድቅ መቶ በግ ያለው ከእነርሱ አንዱ ቢጠፋ 99ኙ በበረሃ ትቶ የጠፋውን እስኪ ያገኝ ድረስ ስል ልፈልገው የማይሄድ ከእናንተ ማነው። ባገኘውም ጊዜ ደስ ብሎ በጫንቃው ይሸከመዋል ወደ ቤትም በመጣ ጊዜ ወዳጆቹ ና ጎረቤቶቹን በአንድነት ጠርቶ የጠፋውን በገን አግኝቸዋለሁና ከነጋር ደስ ይበላችሁ ይላቸዋል